ሰላም ዘለ ይሰለን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላችን ተከታታዮች ነው። በእግዚአብሔር መልካም ፍቃድ ባንጎላላ ና ጣራ ወረዳ ውስጥ በሚገኘው እንበረግ ተክለ ሃይማኖት ገዳም ተገኝተናል። እጅግ በጣም የሚገራርሙ ታምራትን ተመልክተናል። እንግዲህ ከአባቶችና ከመንፈሳዊ መምህራኖች እንደተረዳ ነው እዚህ ታምረኛ ገዳም ውስጥ ከሰማይ የወረደውን መስቀል ጎብኝተናል። መጎብኘትም ብቻ አለም በመስቀሉ ተባርከናል፣ ተዳሰናል። እንዲሁም ደግሞ የአባታችን የአቡነ ተክለ ሃይማኖት ከ800 ዓመት በፊት የነበረውን ገድል የመመልከት እድሉን አግኝተናል። አጠቃላይ ሁኔታው ምን ይመስላል የሚለውን ከቀረጥነው ነው ቪዲዮ ወደ እናንተ የምናደርስ ነው የሚሆነው። በዚህ አጋጣሚ ግን በሀገር ውስጥም በውጭም ዓለም የምትኖሩ ኢትዮጵያውያንና ኤርትራውያን ይህንን ቦታ መታችሁ ብትጎበኙ በእርግጠኝነት ተባርካችሁ ትሄዳላችሁ የሚለውን መልዕክት ማስተላለፍ እንፈልጋለን። እንግዲህ በቪዲዮ ላይ እንደምትመለከቱት ይህ የምትመለከቱት ከስምንት መቶ ዓመታት በፊት የነበረው የአባታችን የአቡነ ተክለ ሃይማኖት ኦሪጂናል ገድል ነው በብራና የተጻፈ ከ800 ዓመት በፊት የነበረ እንደሆነ አባቶች ነግረውናል እና በጣም ድንቅ ገድል እንደሆነ ነው የተመሰከረላት። ጊዜውንም እንግዲህ መገመት ይቻላል። በቀጣይነት ደግሞ ይሄ የምታዩት አሁን ከሰማይ የወረደው መስቀል ነው። በጣም የሚገርም ነው። እንደውም አንድ ልጅ ተመሳሳይ የሆኑ መስቀሎች ከሰማይ የወረዱ መስቀሎችን ሌላ የተለያዩ ሁለት ነው ሶስት ቦታዎች ላይ እንደተመለከተ ነግሮናል። እና ይህ ቄሱ የሚያሳዩን መስቀል ከሰማይ የወረደው መስቀል ነው። ስለዚህ ተአምረኛ መስቀል ነው ማለት ነው። እና ብዙዎች በዚህ በታሪከኛው ገድል እንግዲህ ጀርባቸውን እየተዳበሱ ነው እንደምትመለከቱት ማለት ነው። ከበሽታቸው የተፈወሱ አሉ። በመቅደሱ በመስቀሉም ተባርከውም በገድሉም ተዳሰው የዳኑ ከበሽታቸው የተፈወሱ ምእመናን እንዳሉ እዛው ከነበሩ አባቶች መገንዘብ ችለናል። እና በጣም ታሪከኛ ቦታ ነው፣ ስለ እውነት ነው የምላችሁ። ስለዚህ እድሉን ያገኛችሁ እዛ ቦታ ላይ ሄዳችሁ የበረከቱ ተቋዳሽ እንድትሆኑ እግረ መንገድ ምልክት ማስተላለፍ እንፈልጋለን። እንግዲህ ይሄ ስፍራ የሚገኘው ስውራም ማርያምን አልፋችሁ ነው እና ከደብረ ብርሃን ሳትደርሱ እንግዲህ ጫጫ ላይ ወደ ቀኝ ተገንጥላችሁ 34 ኪሎ ሜትር ርቀት ላይ የሚገኝ በጣም ታምረኛ ስፍራ ነው። እንግዲህ እዛ ቦታ ላይ የነበሩ ሰዎች እንዳልኳችሁ በገድሉ ተዳስሰዋል፣ በመስቀሉ ተባርከዋል እንደምትመለከቱት እና የበረከት ስፍራነቱን በተግባር እያረጋገጡ ነው፣ እያረጋገጡ ነው። ነገር ግን ይህ ታምረኛ ገዳም መታወቂያ ያለበትን ያህል ታውቋል ብለን አናስብም። በነበርንበት ሰዓት ላይ ያየነውም ህዝብ በጣም ትንሽ ነው። እና ተሰባስበን ሄድ ነው ከአዲስ አበባ፣ ትንሽ ቁጥሩን አበረከት ነው እንጂ እዛ አካባቢ ያሉት አገልጋዮችም የሰንበት ተማሪዎችም ቁጥር በሚገርም ሁኔታ በጣም አናሳ ነው። ስለዚህ ይህን ነገር ለማጠናከር እዛ አካባቢ ያለውን ነዋሪ አስተባብሮ ያንን ቦታ በደንብ ለማገልገል ከዚህ በላይ ስራ መሰራት አለበት ብለን እናስባለን። እንግዲህ ስለ አባታችን ስለ ጻድቁ ስለ አቡነ ተክለ ሃይማኖት ስናወራ በግንባር ቀደምትነት የምናገኘው ገደላቸውን ነው እና የተወሰነ ነገር ከገደላቸው ላይ ብንመለከት ደስ ይለኛል። እንግዲህ ገደላቸው ላይ ከተጻፉት ውስጥ ይህንን እናገኛለን። አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠረዋል። እሱም እኔ አባትህ እልሃለሁ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የሀጥም ነፍስ ብትሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አያወስዷትምና ልብ አድርጉ። እንግዲህ ይሄ ቀላል መልእክት አደለም። የሀጡ ነፍስ ብፁ ተክለ ሃይማኖትን ባየች ጊዜ አባቴ ብፁ ተክለ ሃይማኖት ብላ ትጠረዋለች። ክቡር አባታችንም በዝች ነፍስ ጥቂት በጎ ስራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማስከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ልብ ብላችሁ ስሙ። ይሄ ቀላል ነገር አይደለም፣ እና እዚህ ቦታ ላይ ለመባረክ መሄድ ይኖርብናል የምንለው ያለ ምክንያት አይደለም። ያው ገድላቸውም ላይ የተጻፈውን እያደመጣችሁ ነው። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት ስለዚህ የእሳቸውን ስም ጠርቶ የሚያፍር አይኖርም እንግዲህ ከዛ ውጭ ገድላቸው ላይ ይህንንም እናገኛለን ይህ አባታችን ጻድቁን አቡነ ተክለ ሃይማኖትን ማለት ነው ለተበደሉት መማፀኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይህ አለኝታችን ይህ ነፃ አድራጊያችን ይህ የመንግስተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ህይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን። እነዚህም የአጋንንት ጸቦች እርኩሳን ረቂቃን የሚሆኑ አጋንንት ናቸው፣ ከሰማይ በታች አለመጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ናቸው እያለ ይቀጥላል። እንግዲህ እነዚህ በምስሉ ላይ የምትመለከቷቸው ቦታው የአቡነ ተክለ ሃይማኖት ገዳም መዘምራን ናቸው። በቁጥር እንደምትመለከቷቸው በጣም ትንሽ ናቸው። የአካባቢው ነዋሪዎች ናቸው። ነገር ግን ከዚህ በላይ ቁጥራቸው መበርከት ስላለ በተስፋ እንዳይቆርጡ ከሩቅ ቦታም ስለሆነ እየመጡ እዛ ቦታ ላይ የሚያገለግሉት ልንደግፋቸው ይገባል። ሌላው እዚህ ቦታ ላይ እንግዲህ ሄደን የተመለከትነው በጣም በሚገርም ሁኔታ የምትመለከቱትን ዋሻ ነው። ይህ ዋሻ ጽላቶች፣ በርከት ያሉ ጽላቶች የሚገኙበትና በተለይም ደግሞ በጣሊያን ወረራ ጊዜ ቅዱሳን ገድላት፣ ቅዱሳን መጽሐፍት እዚህ ዋሻ ውስጥ ተደብቀው እንደነበር አስተዳዳሪውን የደብሩን ወይም ደግሞ የገዳሙን አስተዳዳሪ ጨምሮ እዚ ያሉ አባቶች ነግረውናልና በነገራችን ላይ እዚህ ስፍራ ላይ እጅግ በጣም የሚገራርሙ ዋሻዎችን ተመልክተናል። አንደኛው ዋሻ እዚህ ውስጥ ነው። ብዙ የተለያዩ ክፍሎች አሉት። በደረታችሁ ገብታችሁ ውስጥ ለውስጥ ሄዳችሁ ቤተክርስቲያኑ ጋር ነው የምትወጡት። ርቀት አለው። ሌላው ዋሻ እናታችን ቅድስት ድንግል ማርያም በስደቷ ጊዜ ጌታችንን መድኃኒታችንን ኢየሱስ ክርስቶስ ልጇን ይዛ የነበረችበት ዋሻ ነው። እንግዲህ እዛ ዋሻ ውስጥ ወፍጮ የፈጨችበት፣ ጥጥ የፈተለችበት ዋሻ እንደሆነ አባቶች ነግረውናል። እና ቀላል ቦታ አይደለም እላችሁ ፈልጌ ነውና ለዚህም ነው እባካችሁ ይህንን ቦታ ሄዳችሁ ጎብኙት የምንለውና። በጣም ደስ የሚል ጊዜ ነው ያሳለፍነው። ደስ የሚል የበረከት ጊዜ ነበረ። ለሁላችሁም ይህ እድል እንዲገጥማችሁ ከልብ እመኛለሁ። ስለዚህ የምንሰናበተው እንግዲህ ባሻ ውስጥ የነበረውን የሰንበት ተማሪዎችና እና የካህናት ዝማሬ በመጋበዝ ነው። ለነበረን ቆይታ ከልብ ከልብ አመሰግናለሁ። ምናልባትም እግዚአብሔር ከፈቀደ በሌላ ጊዜ እዛው ታምረኛ ገዳም የምንገናኝ ይሆናል። በድጋሚ ሰላምታ እያቀረብኩ ሰናበታችኋአለው። ሰላም።